ሰርጀሪ ውድ ሰርጀሪ ያረገሰው በምኑ ታውቂያለሽ? መሰለሽ አሜን ፈረንሳይ ነው የሚኖረው። አርባ ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከሰማንያ ሁለት ቁመቱ፣ ረጅም ነው። ሸበላ ሶስት ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ኬትም ቱን ከአፍሪካ ውጪ ከየት ማለት አሜሪካ፣ ካናዳ ወይም ዩሮ ልጆች ያላት ቢሆን ችግር የለውም ብሏል። አንድም ሁለትም ሶስትም። እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ ብዙ። ሪሌሽንሽፕ ጓደኛ ሚስ አንድ ሴት እዚህ ጋር አክሰፕት ላድርግ ላ አቤት! ሀይ ዋሻው እንደ ኬት ነው እዚሁ ነው። አሁን ያስወጣሽውን ሰው እየፈልጌ ነው። አሜንን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሸዋለሽ። እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? አሮ ነው። ሜይ ቢ ኢንተርኔቱ አሮ ነው። ለምን እንደወረደ ዋ፣ ችግር አለ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 ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው። ገባሽ በሌላ አካውንት ቅክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ፣ እንጂ ቪዲዮ ሳታበሬ አላስገባሽም። ግን ይሄ ሰውዬ እዚህ ጋ መቶ ልጆች አሉኝ፣ ሶስት ልጆች ብሏል። ግን የልጆች እናት ጋ አብሬ አይደለም የምኖረው ብሏል። ሶ ምንድነው ትሩዝ አንቺ ጋ ያለው ምንድን ነው? በጣም የሚገርም ነው። ማን ያውቃል፣ እግዚአብሔር ለበጎ ነው፣ ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ። አሁን እኮ እኔ እግዚአብሔር የማመሰግንበት ጊዜ ነው። ጥሩ አጋጣሚ እኮ በዚህ በሌሊት የቀሰቀሰኝ እግዚአብሔር ለኔ የሆነ መልዕክት መቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ እሺ፣ ከኔ ተማሩ። ከዚህ በላይ ማውራት አልፈልግም፣ ውል እኔ ስለራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። አስክሪንም ሸት አድርጌያለሁ። ይሄ ነገር እኔን እግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው። ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ፣ የት ነው የምትኖሪው? አይ እኔም ፈረንሳ ነው ምኖር፣ እዛው ነው ምኖረው፣ መኖርም እዛው ነው። እና አንድ ቤት ቤት ቪዲዮ ላይ መጥቶ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 እዚህ ጋ አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ውሸት አደለም የምናገረው ውሸቴን አደለም የምናገረው ለምንድን ነው ነቅሎ የወጣ ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ነው ነው ነው። ይኸውልሽ አንዳንድ ጊዜ አስገቢው አሁን ይግባልሽ ይገባል እስኪ እኔ እኔ እሺ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱ ማውራት ተፈለግ ግን እኔ ምን እንደሆን ታቂያለሽ? ብዙ ጊዜ አንዳንዴ ልጅ ልጅ አለኝ ግን ከልጆች አባት ጋር አይደለም። የልጅን አባት አሁን የሆነ ቦታ ባየው ኮንፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮንፎርታብል ላልሆን እችላለሁ። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው፣ ሁላችንም እዚህ ጋር ማለት ነው። ተለያይተሽ ተለያይተሽ ከሆነ ተለያይተሽ አለቀ እኮ ከሆነ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺ ማለት ያደለም እኔ ቆንጆ አንዳንድ ሰው እ ግን ስፓይክፉል የሆነ ሰው አለ። እኔ ከኔጋ ካልኖረ ወይ ከኔጋ ምን አባቱ ብሎ የሰውን እንትን ለማድረግ የሚመጣ ሰው አለ። ሶ እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው መቶ ሪኩዌስት፣ እስኪ አስገቢው እንደው ይገባልሻል። እስኪ አስገቢው እንደው በሞቴ አስገቢልኝ። እስኪ በእናትሽ አስገቢው እኮ ይገባልሻል። ሪኩዌስት ካደረገ ሪኩዌስት አርገ አድርጊው፣ እራስሽ እስኪ አድርጊው። አይ ዶን ኖ እንትን ስሙን ገባሽ ስለወጣ፣ ይስ ወር፣ አይ ዶን ኖ የሚለው ስም ነው አይደል ሚለው አሜን ነው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 እኔ አቅን ለማውጣት ነው የገባሁት አሜን ካለ ግባና አቅን አውጣ ካለበለዚያ ግን ይኖ እውነቷን ነው ማለት ነው ቢከዝ እኔ አይ ዶንት ኒድ ቱ ሲ ሄር ፌስ ገባችሁ ጋይስ ፊቷን ማየት አልፈዳር እየጠየቀች አይደለም እዚህ ጋር መታ ይሄ ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አለች። ለዛ የጠየቅኳት ጥያቄ ለዛ ነው ለምንድን ነው አንድ ቤት ውስጥ ያሉ ናችሁት ስል እሱ ሌላ ቦታ ነው የሚኖረው አለች። እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው። አይኖ ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለህ እውነተኛ ከሆንክ መሳም ነበረ እኮ ለሌት አልነሳ ልጅ አለቀሰብኝና እምቢ አለኝ። ከዛ ቆይ ለምዞር ዞር አልንም ትንሽ ብዬ ወደዚህ ጋር መጣ። ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆስት ላዳምጥ ስል እንጂ ሌላ ፕሮግራም ያጋልጣቸዋል። እውነት ለመናገር እግዚአብሔር አጋልጣት ነው። አንቺ እውነትሽን እውነተኛ ሴት ነይም ብለሽ ነው የመጣሽው፣ እንዳልሽው በአጋጣሚ ጌታረበ። እግዚአብሔር ምስክሬ፣ በእግዚአብሔር ቃል ስላሰርከን የእግዚአብሔር ልጅ ስለሆንኩ አምነን ነው እንጂ እኛ እንደዚህ አይነት ስራዎች እንደማንሰብ ጠንቅቀ ነው የምታውቀው ጠንቅቀ ስለዚህ አሁን እኔ እየነገርኩ ያለሁት የዛሬ ሚካኤል እነግረሃለሁ። ይሄን ብር ባለመስጠት ምንም አትጠቀምም። እየለመንህም አይደለም እየነገርን ነው። የኢትዮጵያ ህዝብ ይፍረድ። ልጅን ለቤተሰብ ጥዬ ለዚህ ስራ ስል ሰክሪፋ እየከፈልኩትን እኔ እኔ ነኝ የምናቀው አራስ ቤቴን በስነስራት አላሳለፍኩ በቃ በቃ ይመጣል ገንዘብ ይሰራል። የሰራንበት ገንዘብ ነው። ዝም ብለው የሰራንበት ገንዘብ ነው ጠይቃለሁ። የእኔም ባሳት ሆኖ ይጠይቀዋል። ምንም ምክንያት አደርድር ታውቃለህ። ባይስማማ መመለስ ትችላለህ። ሲቀጥል አንተ እዚህ ጋር ያሳየኸውን ፕሮፍነት እውነት ከሆነ እኛን እንደ ጅል ቆጥረኸን ካልነበረ ስንጠይቅ የዛ ሰዓት ላይ በስነ ስርዓት ነበር መመለስ የነበረብህ። በክብር ማለት ነው ከዚህ ችግር ነው ፋይናንሻል ችግር ነው ፕሊዝ ተረዱ ሰርተን እስከምንሰጣችሁ ነበር ማለት የነበረብን አንተ ግን እኛን እንደ ጅት ስለቆጠርከ እኔ ከዚህ ከዚህ አንጻር እከሌ ስለታመመ ይህን ያህል ገንዘብ ስለወጣን ነው እንጂ ምናምን ብለን ያልከው ስለ ስራው ምንም አይነት ስለ አለኝ አለኝ ስላለቀሽ ሚዲያ ላይ ምናምን ስለመጣሽ የሚቀየሩ የሚለወጥ ነገር የለም። ስራ ጀምረን የሚመጥናችሁ ያህል ያለውን ከፍለናችኋል። ይህ የአንሳል

የኛ አካንት ዘጋ። እኛ አንድ ነገር ሆን ምን ያህል ጨካኝ ነበረው። ሌባ ሌባ ነ ሌባ ሁላችንም አፕል ስቶር ላይ ገብተን ይሄ አፕሊኬሽን እስካም እንደሆነ

ድንቅ በገዛ ቂጤ ትራፊክ ሲጮህ ነበር። ብታይ ፈስ ነው የሚመስለው እኮ ኳ ጓጓ ሲል፣ ወይኔ አቡ፣ ግን ትፈሻለሽ ወይኔ ጉዴ በላኝ። እኔ እንደማልፈሳ ነበር እስከ ዛሬ ለህዝቡ እየነገርኩ ነበር፣ ግን ደግሞ እንደምፈሳ አሳየኝ፣ አዋረደኝ።